አጋጣሚ ጂጂ ብትነግረኝ፣ ፋኒ ቢነግረኝ፣ ሳምሪ ብትነግረኝ፣ ምን ብትለኝ ሚዲያ ላይ የወጣን ነገር አወራበት ይሆናል እንጂ ከዛ ውጪ እዛ ቤተሰብ ውስጥ ገብቼ ልጆቹን ቤተሰባቸውን በትነው አልናትና ምናልባት እንዲያድጉ የምፈልገው ቤተሰብ ከሰሞኑ ጂጂ ኪያ ከልጇ ሳምሪ እንዲሁም ከልጇ ባለቤት ከሆነው ከፋኒ ጋር ዋና የተባለን ጦርነት በይፋ ከፍታለች። ይህንንም አስመልክቶ ብዙ አስተያየቶች፣ ሀሳቦች ከተለያዩ ቦታዎች ሲሰራጩ ተመልክተናል። ስለ ጉዳዩ፣ ስለደረሱበት የተለያዩ ስድቦች፣ ውርጅብኞች ደግሞ ፋኑኤል ለመጀመሪያና ለመጨረሻ ጊዜ ያለውን መልስም ሰጥቷል። ስለ ጉዳዩ ብዙዎቹም ተጨንቀው ሀሳባቸውን ሲያጋሩ ቆይተዋል። ከዚህ ጋር በተያያዘ አንዳንድ ሰዎች በውስጥ በደረሰ መረጃ እኛ ሁሉንም እናውቀዋለን፣ ፋኒና ሳምሪ አሁን ጥሩ ላይ አይደሉም፣ በማለት ጭምር የተለያዩ መረጃዎችን እያወጡ ይገኛሉ። አንዳንዶች እነዚህ የሚሰራጩትን መረጃዎች በመመልከት ፋኒና ሳምሪ እጅግ የተፈተነ ፍቅር ያላቸው፣ እንደ ወርቅ የነጠረ መዋደድ የሚታይባቸው፣ ብዙ ውጣ ውረዶችን ያሳለፉ፣ የተለያዩ ችግርና ፈተናዎችንም በጋራ የተወጡ ናቸው። እንዲህ በቀላሉ አይለያዩም እባ ሰማካችሁ ሰከንበሉም ሲሉ ተደምጠዋል። ከሰሞኑ ጂጂ ኪያ ፋኒ እና ሳምሪን ከመናገሯ በላይ ብዙዎችን ደግሞ እያስደነገጠ የመጣው ጉዳይ ሁለቱ እውነት ተለያይተዋል ወይ? አንዳንድ ቦታ ላይ የሚሰማውስ ወሬ እውነት ነው ወይ? ያሉም ይገኛሉ። ስለ ጉዳዩ ጠቅለል ያሉ የተጣሩ መረጃዎች ደርሰውናል። ብዙዎችንም ስላስገረሙት አንዳንድ ጉዳዮችም የምንላችኋለ። ሁሉንም በዝርዝር ይዘመተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ ሁሌም የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ሚዘንላቸው ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ያው ጂጂ ኪያ ይፋ ነው ብላ በገለጸችው መሰረት ፋኒና ሳምሪን፣ በተለይ ደግሞ የሳምሪን ባለቤት የሆነውን ፋኒን እስከ ቤተሰቦቹ ድረስ መናገርን በደንብ ጀምራለች፣ በደንብም ቀጥላበታለች። እሱ ምንም ነገር የሌለው ልጄ ሁሉን ነገር የምትበልጠው በእሷ ነው የሚኖረው በእሷ ነው ብዙ ነገር የሚያገኘው። ዛሬ ላይ ግን አዝማሚያው አላማረኝም። ልጄን እንደፈለገ ተጠቅሞ የመሸሸብ ባህሪም ሊያሳይ ይችላል። እኔ ግን በአጠቃላዩ ልጄ ቤት ውስጥ እንድትቀርብኝ፣ ልጄ ልጅ አሳዳጊ ብቻ ሆና እንድትቀርብኝ፣ እኔ ያየሁትን ውጣ ውረድም እንድታይብኝ አልፈልግም። ልጄ እንደሌሎች ሴቶች በተለይ ደግሞ በትምህርት እንዳደጉ በትምህርት እንደበለጸጉ ሴቶች የራሷን ዲግሪ ይዛ ተመርቃ ላያት ነው እንጂ የምፈልገው በምንም አይነት ሁኔታ እሱ ከዓላማዋን እንዲያሰናክል አልፈቅድም በማለት ጭምር በተለያዩ ጊዜያቶች ላይ ጂጂ ኪያ ስለ ሳምሪ በማስመልከት ፋኒን ስትናገረው ተመልክተናል፣ ሰምተናል። ከዚህ ባሻገር እጅግ ብዙዎችን ባስገረመና ባስደነገጠው መረጃዋ ደግሞ ጂጂ ኪያ እንዲህ ስትል ተሰምታለች። ልጄ እርጉዝ ሆና ባለችበት ሰዓት እሱ ከኔ ጋር ሌላ ነገር ለማድረግ ወደ እኔ ክፍል መጥቶ ሌላ ነገርንም አስቦ ነበር እኔ በሁኔታው ደንግጬ ከዛ ቤት ለቅቄ ወጥቼ አምልጬ ነው ብላ ተናግራለች። ይህንን መረጃም በተለያዩ ቦታዎች ሲሰራጩም ተመልክተናል ይሆናል እባክሽ ጂጂ ኪያ የማይሆን አባባሎችን አትናገሪ። ፋኒን በትንሹም ቢሆን በሚዲያም ቢሆን እናውቀዋለን። እጅግ የተከበረ እጅግ ስነስርዓት ያለው ልጅ ነው። እንዴት የማይገባና የማይሆን ነገርን በማሰብ እንዲህ ሊያረገኝ አስቦ ነበር ብለሽ በሚዲያ ስትናገር ያለሽ? በማለት ብዙዎች በቁጣ ሆነው ስለተናገረችው ነገር ተክሳስ ሲጸሷ ተመልክተን ነበረ። ጠቅለል ባለመልኩ ይህ ጦርነት እየቀጠለ ባለበት ሁኔታ ፋኒም ለመጀመሪያም ለመጨረሻም ነው ያለውን መልሱን መልሷል። መልሱም እንዲህ ነበር ያለው እኔ ሁሉን ነገር ችዬ ፍቅርም ብዬ ለብዙ ነገር ተሸንፌ ልጆቼ ሲሰደቡ ሳምሪም ስትሰደብ ቤተሰቦቼ፣ እናቴ፣ እህቴ አጠቃላይ ዘር ማንዘሮቼ ሁሉ ሲሰደቡ ሁሉን ነገር ትቼ ነበር። ከዚህ በላይ አልታገስም፣ ጉዳዩን በፍርድ ቤት ይዘዋለሁኝ። ከዚህ በኋላ ቀጣይ ነገር በህግ ነው የሚያዘው፣ ሲልም ተሰምቷል። አክለውም በተለያዩ ጊዜያቶች ላይ ቤተሰቦቹን ሳይቀር የተሰደበቻቸው ስድ እየደረሱት እጅግ ልቡም ውስጡም እየቆሰለ ችሎ እንደኖረ ከዛም አልፎ የራሱ ቤተሰቦች ሳይቀሩ ለፋኒና ለሳምሪ ህይወት ሲሉ ሁሉን ነገር ለፍቅር ያሉ ሲሰደቡም ዝም እንዳሉ ጭምር ስለ ቤተሰቦቹም ጠበቃ በመሆን ተናግሯል። በጠቅላላው ጂጂ ኪያ እሱ ለቤተሰቦቹ ነው የሚያደላው፣ እንኳን ፋኒ አይደለም ልጄ ሳምሪ ራሱ ለባሏ ቤተሰቦች ነው የምታደላው። እኔንም ወንድሟንም ትታለች። ብዙ ጊዜም ኢትዮጵያ ነው የምትመላለሰው እነ ፋኒ እናት እህቶች ጋር ነው አብራ ቪዲዮ የምትሰራው። የተለያዩ ስጦታዎችንም የምታደርገው ለነሱ ነው። እነሱማ በሆነ የተለያዩ ነገሮች ይዘዋት ይሆናል እንጂ በጤናዋ እንደዚያ አትሆንም። በማይሆን ነገር አስደርገው ልጄንም ወደ እነሱ ቤተሰቦች ጠቅልለዋታል ስትል ሁሉ ተሰምቶ ነበር። ይህ ንግግሯም ብዙዎችን ያስገረመ ሌላኛው መረጃ ነበር። ታዲያ እንግዲህ እነዚህ ጉዳዮች ባሉበት ሁኔታ አንዳንዶች ደግሞ ደረሰም ባሉት መረጃ ፋኒና ሳምሪ አሁን ላይ ጥሩ እንዳልሆኑ ሲናገሩ ተሰምተዋል። ይኸውም አንደኛ ዋቢ ያደረጉት መረጃቸው በቅርቡ በፋኒና ሳምሪ በጋራ በሚሰሩበት የዩትዩብ ቻናል ላይ የመልስ ምት የሰጠው ፋኒ ብቻውን ነው። ሳምሪ እንግዲህ በዛ ቪዲዮም አልታየችም። ስለዚህ ስለሆነ ጉዳይ የቆጠቆጣት ነገር ይኖራል፣ ወደ እናቷን በኩል ማድላት ፈልጋለች ሲሉ ተሰምተዋል። ይሁን እንጂ ጉዳዩ በቀጥታ ፋኒን ይመለከት ስለነበር የፋኒን ስም በተለያ ዩ ጊዜያቶችም ታጠፋ ስለነበረ ጉዳዩ አጸፋ ምላሽ እንዲሆን በፋኒ እንደተሰጠ መረጃዎቹ እየወጡ ይገኛሉ። ከዛም ባሻገር ደግሞ ፋኒና ሳምሪ በተለያዩ ጊዜያቶች ላይ ቪዲዮ ስሩ እንጂ ለጂጂ ኪያ ምንም አይነት መልስን መልሰው አይታወቅም ነበር። ከረጅም ዓመታት በፊት የጂጂ ኪያ ልጅ የሆነችው ሳምሪ በዩትዩብ እናቷን የተለያዩ ነገሮችን እየተናገረቻት የመልስ ምት የሰራችበት ቪዲዮ ዛሬ ድረስ በተለያዩ ቦታዎች እየተሰራጩ ይገኛሉ። በዚህ ቪዲዮ ዛሬም ድረስ ሳምሪ አንዳንዶች የሚናገሯት አሉ። እንዴት ያለች ልጅ ብትሆን ነው እናቷን በሚዲያ እንደዚህ የምትናገረው? የእናቷን ስጉድ በዚህን ያህል ደረጃ እንዴት ታወጣለች? ምን አይነት ክብር የሌላት ልጅ ነች? ሲሉም በወቅቱ የተለያዩ ሰዎች ሀሳባቸውን ሲሰጡ የቆዩበት ጉዳይ ነበር። ከዚህ ጋር በመነሳትም ነው ታዲያ ሳምሪ ለእናቷ ከዚህ በኋላ ወደ ሚዲያ መታ መመላለስ እንደማትፈልግ ሁሉን ነገር እየቻለች ለፈጣሪ እየሰጠች በሰላም መኖር እንደምትፈልግም ጭምር ምክንያት በማድረግ ለመጨረሻ ጊዜ ግን እንዲሆን በፋኒ በባለቤቷ በኩል መረጃንና መልስን እንዳሰጠችም ጭምር። መረጃዎቹ የሚያሳዩት ብዙዎች ለየብቻ የሰሩትን ቪዲዮ ምክንያት በማድረግ ፋኒ ብቻውን መልስ ምት የሰጠውን ምክንያት በማድረግ ሁለቱ ጥሩ ላይ ባይሆኑ ነው፣ ሳምሪም ወደ እናቷ አድልታ ፋኒ ብቻውን ቪዲዮ መስራት ስለፈለገ ነው ይህ ቪዲዮ የተሰራው የሚባለው ነገር ሁሉ ውሸት እንደሆነም ተደርሶበታል። ፋኒ እና ሳምሪ ግልጽ አድርገው የተናገሩት ምንም አይነት ነገር የለም። አሁን ድረስ በጋራ አንድ ላይ እየኖሩ እንዳለ ነው መረጃዎቹ የሚያሳየው። አንዳንድ ቦታ እየተሰራጩ ያሉት መረጃዎች ሁለቱ እንደተለያዩ በመካከላቸውም ክፍተት ገብቶ ለመራራቅ እንዳሰቡም ጭምር የሚነዙት ወሬዎች ከተአማኝነት መረጃ የራቁም እንደሆኑ ጭምር በማስረጃ ተመልክተናቸዋል በጠቅላላው እኛም የምንመኝላቸው ሰላማቸውን ፈጣሪ አምላክ እንዲያበዛላቸው ከወዲሁ ተመኘሁኝ በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ ሰላም